ኢትዮጵያ በኢንቨስትመንት ዘርፍ ለቻይናውያን ባለሀብቶች ምቹ መሆኗን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ የቻይና ሕዝብ የፖለቲካ ምክክር ጉባኤ ብሔራዊ ኮሚቴ ምክትል ሊቀመንበር ና የቻይና የኢንዱስትሪ እና የንግድ ፌዴሬሽን ሊቀመንበር ከሆኑት ጋኦ ዩን ሎንግ እና ከልዑካን ቡድናቸው ጋር ተወያይተዋል። በውይይታቸውም በኢትዮጵያ ና በቻይና መካከል ያለውን የኢንቨስትመንት የኢኮኖሚ ልማት ና የንግድና ትብብርን ማጠናከር በሚቻልባቸው ጉዳዮች ዙሪያ መክረዋል። ጋኦ ዩን ሎንግ የኢትዮጵያን የልማት እንቅስቃሴ ማድነቃቸውንም ገልጸዋል። የኢትዮጵያ ከፍተኛ ልዑካን ቡድን የምስራቅና ደቡብ አፍሪካ ተጠባባቂ ምክትል ፕሬዚዳንት አሚን ዳር በዓለም አቀፍ የገንዘብ ተቋም አይኤምኤፍ እና በዓለም ባንክ ስብሰባ ላይ ተወያየ። ሁለቱ ወገኖች በኢትዮጵያ ታሪካዊ የማክሮ ኢኮኖሚ ማሻሻያ መርሃ ግብር እና በቀጣይ የትብብር ጉዳዮች ላይ ተወያይተዋል። በኢትዮጵያ በድሃ ተኮር ማሻሻያዎች የተደረገውን ስኬት በተመለከተም ገለጻ ተደርጓል። አሚን ዳር በበኩላቸው ኢትዮጵያ ኢኮኖሚውን ለማዘመን የወሰደችውን የፖሊሲ እርምጃ አድነቀዋል። ኢትዮጵያ በዩጋንዳ እየተካሄደ በሚገኘው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ አውሶም የሚኒስትሮች ስብሰባ ላይ እየተሳተፈች ነው። በስብሰባው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ እና ሌሎች የስራ ኃላፊዎችም ተገኝተዋል።